እንኳን እንድናመጣሽ እንግዲህ አንቺም እናንተም እንኳን እንድናቆያችሁን እንዴት ነው? ሀያ ሰላሳ ተጀምሯል፣ ተጀምሯል ሞቅ ደመቅ ብሎ የተጀመረው አይደል በሚል ኢነርጂ ነው የመጣ ነው። የተለያዩ ቆንጆ ቆንጆ ፕሮግራሞችን ይዘን መተናል። እንደ ሁልጊዜው አዎ፣ አብራችሁ እንድትቆዩ እንጋብዛለን። ሀያ ሰላሳ እንደሚታወቀው እድሜያቸው ከሀያ እስከ ሰላሳ ያሉ ወጣቶችን ትኩረት ያደረገ የወጣቶች ፕሮግራም ነው። እንደ አገባባችን ነቃ እንዳልነው ነቃ ነቃ የሚያደረጉ ፕሮግራሞች ነቃነቃ ያሉ ፕሮግራሞችን ይዘን ደግሞ እስከ መጨረሻው ድረስ አብረናችሁን ቆያለን። የምትማሩበት የምትዝናኑበት ነው፣ የትም እንዳትሄዱ። አብረን የቆየ ነው ምን ቆየው ራስ አጽባና ጌታሁን አሰፋ ከመላው የሀያ ሰላሳ ፕሮግራም አዘጋጆች ጋር አለን። መልካም ጊዜ። ሀያ ሰላሳን እያያችሁ ነው የምትገኙት። እንግዲህ ከዛሬው እንግዳችን ጋር ተመልሰናል። የዛሬው እንግዳችን ወጣት ባለሀብት ነው። ወደ ስድስት ካምፓኒዎችን ያስተዳድራል በኢትዮጵያ እና በዱባይ። በጣም ከሰራተኞቹ ጋር ባለው ግንኙነት መነጋገሪያ ሆኗል እና ያለበት ጥንካሬ ያሳለፈው የህይወት መስመር ብዙዎችን የሚያስተምር ነው እና እዚህ ጠርተን እስቲ ልናዋራው ወደድን። ፋሪስ አብዲ ይባላል። ከኛ ጋር እንድትሆኑ እንጋብዛለን። ፋሪስ ወይ እንዴት ነህ ሰላም ነው ደህና እንኳን ይከብዳል ታውቃለህ ባለሀብት መባል ባለሀብት መባል እኔ የሚገርመኝ ብዙ ባለሀብት ባለሀብት ሲባል አይወድም አዎ ለምንድን ነው እንጃ ትርጉሙ ይመሰለኝ ባለሀብት ከገንዘብ ጋር ይያያዛል እሺ ባለጸጋ ነው ባለጸጋ ነው የሚሻለው አሁን እኔ ባለሀብት ብትል አካውንቲን ብታየው ብር ያለኝ አይመስለኝም። ይሄ ካፒታላይዝ ወደ ብር ሊቀየሩ የሚችሉ አይዲያዎች ናቸው። እና ትንሽ ደቅ ባለሀብት ሲባል ከገንዘብ ጋር ሲንክ ስለምናደርገው ትንሽ ስድስት ካምፓኒ በኢትዮጵያና በዱባይ ማለት ምን ስሜት አለሁ? አሁን እንዳንተ ወጣት ሆኖ እኔ ስለማላውቀው ስድስት ካምፓኒ መምራት ምን ስሜት አለሁ? ትላንትና ፋሪስ የሚያስበው መሆን የሚፈልገው ሰዋል መሆን ወደምፈልገው ሰው መንገድ እየገፋኝ ነው እየወሰደኝ ነው። እሱን ሳስበው ደስ ይለኛል። ከዛ ደግሞ እነዚህን ስድስት ካምፓኒዎች ደግሞ ራን ስታረግ የሚመጣው ፕሬዠሮች አሉ፣ ፔኖች አሉ፣ ስቃዮች አሉ። ግን ስቲል በቃ በአንድ ላይ ስንጠቀልለው ምን ይሆናል መሰለ ትላንትና የምፈልገውን ህይወት እያኖረኝ ያለ ወይ ሊያኖረኝ የሚችል ሲስተሙ ስላለው ደስ ይላል። አሁን በቀን ስን ሳትተኛል? እንቅልፍ ላይ አልቀልድም ግን ከሚኒመም ከስድስት ሰዓት በታች ተኝቼ አላውቅም። ስድስት ሰዓት ተኛለሁ። ይህን ሁሉ ስራ እየሰራ መተኛት ራሱ ትልቅ ነገር። ግን አሁን እንዴት መሰለህ ስኬጁ ልንገ ልንገር ከተባለ ጠዋት ከሁለት ሰዓት እስከ ሶስት ሰዓት ኦፊስ ገባለሁ። ከዛ ማታ ነው ወደ ቤት የምገባው፣ ማታ አራት ሰዓት አምስት ሰዓት። በነዛ ሰዓት ውስጥ አሁን ለምሳሌ ሰው ሁለት ሰዓት አንድ ሰዓት ተኩል ምናምን ምሳ ሰዓት ይወስዳል። አለ ሳ ቢሮ ነው ው ግን ያለኝን ሰዓት በትክክል ስለምቀመጥ ስለምጠቀም ይመስለኛል እንቅልፌም፣ ስድስት ሰዓት ትክክለኛ እንቅልፍ ነው የምተኛው። ከዛ ውጭ ያለውን ሰዓት ግን አብዛኛውን ሰዓት ይሄን ስራ ላይ ነው ማሰለ ከእቅድህ የፈጠነ ነው በእቅድህ መሰረት ነው ወይንስ ከእቅድህ የዘገየ ነው? አሁን ያለበት ደረጃ ሃይስኩል ላይ እያለው ሁሌ የምምለው ነገር አለ። አሁን ከጓደኞች ጋር አብረን ስናወራ እነሱ የሚሉት ምንድን ነው? ተቀጥሬ ሰርቼ ምናምን እኔ አንድ ቀን ቪዥዋላይዝ አድርጌው አላውቅም። ግን በዚህ ስፒድ ፈጥኜ እሄዳለሁ ብዬ አላስቤው አላውቅም። አሁን ባለኝ ስፒድ ድሮ አሁን የማስበው ስልሳ ሀምሳ አምስት ቤቶች ውስጥ ነው ሪታይር ማድረግ የምፈልገው ብዬ አስብ ነበር። ምክንያቱም በዛ ሰዓት ካልኩሌት ማድረግ ይሄድበታለሁ የምለው ስፒድ አለ። አሁን ላይ ግን ሳስበ አይ ቲንክ አርባ አምስት ቤት ውስጥ ከአርባ አምስት እስከ ሀምሳ ቤት ውስጥ ሪታይር ማድረግ አለብኝ ብዬ አስባለሁ እኮ እና እየሄድኩበት ያለው ነገር ትንሽ ፈጥናለች እየፈጠነ ነው። ከሰራ አይ ቲንክ የሆነ የሚደግፍ ነገር አለ መሰለኝ። ዋናው ያንተን ጥራት ነው ጥረት ነው የሚፈልገው ሁሉም ነገር። ልክ ነህ። አሁን እዚህ ደረጃ ላይ ለመድረስ ከፈልኩት የምትለው ትልቁ ዋጋ ምንድን ነው? በህይወት የማልፈራው ነገር አለ ሪስክ መውሰድ የሆነ ነገር ጥቅሙ ከታየ ገደል እገባለሁ እና ብዙ በቃ የወሰድኳቸው ሪስኮች አሉ አሁን ለምሳሌ ለእኔ ከካታር ወደ ዱባይ ሙቭ ማድረግ ማለት በጣም ትልቅ ሪስክ ነው ምን መሰለኝ ካታር በነበርኩበት ሰዓት ላይ እንግዲህ የ20 ምናምን ዓመት እድሜ ላይ ያለው 23 ዓመት 24 ዓመት እድሜ ላይ ያለው የ10 ሺህ ዶላር ደመወዝተኛ ነበርኩ ያው መኒ ሜክ ነው ማድረግ 10 ሺህ ዶላር ደመወዝተኛ ነበርኩ የዛሬ ስንት ዓመት ይሄ ማለት የዛሬ ኦልሞስት አስር ዓመት አንተ ቆይታላ፣ ሚሊዮን ግን ምንድን ነው እዛ ላይ ተቀጣሪ ነበርኩ። ከዛ በህይወቴ ውስጥ የሆነ ነገር አጋጠመኝ። ያንን ደሞዝ ያንን የማገኘውን ደሞዝ ጥዬ ወደ ሌላ ሀገር ሄጄ ስራ ፈላጊ ለመሆን ትልቅ ውሳኔ ወስኛለሁ። ከባድ ነው አይ አም ከባድ ነውና ከጎኔ ያሉ ሰዎች ሁሉም ናቸው እንግዲህ ሲጮቡኝ የነበሩት እንዴት እንደዚህ አይነት ሪስት ወስዳል። ስታስቡም አስከፍሎኛል ዋጋ የሚያስከፍል ያንን ካታረን ትቼ ወደ ዱባይ ሲሄድ ተረብ ያለው ተጠምጭ ያለው ማደሪያ አጥቻ ያለው መኪና ውስጥ አድሬ ኖሬያለሁ። መኪና ውስጥ ኦገስት ማለት ሲዝኑ ቴምፕሬቸሩ በጣም ትልቅ የሚሆንበት ወቅት ነው። እሺ፣ በጣም ነው የሚሞቀው ኦገስት ላይ ኦልሞስት ለአንድ ሳምንት አካባቢ መኪና ውስጥ ኖሬያለሁ። አሁን እሱን ስታሰው በጣም ለእኔ ከባድ ነው። ምክንያቱም ከዛ ፊት የነበረኝ ላይፍ ስታይል ምንድን ነው? የራሴ ቪላ ነው፣ የራሱ መዋኛ ገንዳ አለው ዝንጥ ያለ በቃ አሪፍ መኪና ነበረ። ግን ያንን ሪስክ ወስጃ አለው። ያ ግን እኮ አሁን አንተ አሁን አስር ሺህ ዶላር የምትለው የምትኖርበት እኮ የአንዳንድ ሰው የመጨረሻ ህልም እኮ ነው። የምኖርበት ሀገር ላይ ትልቅ ደመወዝተኛ ከሚከፈላቸው ከሚባሉ ሰዎች ውስጥ ነው የነበርኩ። ግን ምንድን ነው በቃ ሪስክ። የተሻለውን አመጣችሁ ማለት ነው፣ የተሻለውን አመጣችሁ ብዙ ጊዜ ስለ ኮንፈርት ዞን ታወራለህ። ኮንፈርት ዞናችሁን ተው ምናምን ትላለህ። አይ ቲንክ ይሄ ነው ኮንፈርት ዞን መተው ማለት። ያ ሶ የኔ ምን መሰለህ ኮንፈርት ዞን የምለው አሁን አሁን ለምሳሌ ዛሬ ላይ ፋሪስ አንድ በጣም ሰክሰስፉል የሆነ ካምፓኒ ላይ ለሁሉም ካምፓኒዎች መነሻው አንዱ ካምፓኒ ነው ዊች ኢዝ ሪል ኢስቴት ካምፓኒ ነው። ሪል ኢስቴት ካምፓኒ ላይ ብሰራ ዘና አርጎ ያኖረኛል አሴትም ሊኖረኝ ይችላል ምናምን ሊኖር ይችላል። ሌላ ካምፓኒዎችን ነው የመክፈት ግዴታ አይጠበቅብኝ በቃ መኖር የምፈልገውን ህይወት እኔንም ቤተሰቦችን ማኖር ይችላል። ይሄ ያሳደገኝ ካምፓኒ ላይ ዝም ብዬ ፎከስ ማድረግ ከሆነ ተረጋግቼ ነው የምኖረው፣ ከምፈልገው ገንዘብ አለ። ግን ያ ማለት ደግሞ ለእኔ ያ ካምፓኒ ዋር ፌል ቢያደርግስ በአካፕ ሊኖር ይገባል ባክፕ ሊኖር ኮንፈርት ዞን። ምክንያቱም አሁን ኮንፈርት ዞን የሆነው ያ ካምፓኒ እንግዲህ፣ ሌሎቹን አራት ካምፓኒዎች አምስት ወደ አራት የሚጠጉ ካምፓኒዎችን ማለት ትችላለህ ያለፉትን አንድ ዓመታት ነው ያቋቋምኳቸው። አሁን ትልቁ ፎከስ ያለው እነዛ ላይ ነው። ኮንፈርት ዞን ሲባል እፈራለሁ በቃ እኔ ምን እንደማሰብ ታውቃለህ ሶስት ቀን አራት ቀን በተከታታይ ሰላም እንቅልፍ ከተኛ ፋሪስ እየሰራ አይደለም ነው ማለት ምንድን ነው ሰላም እንቅልፍ አለመተኛት ማለት መበጣበጥ ነው ወይስ ነው አይ የሚያስጨንቅ ነገር አለመኖሩ እኔን ያስፈራኛል ምክንያቱም አሁን ለምሳሌ ዛሬ ደስተኛ እንቅልፍተኛ which is fine ነገም ደስተኛ እንቅልፍተኛው ሶስት አራትም አራት አምስተኛው ቀን ደስተኛ እንቅልፍ ያ ማለት ምንድን ነው ህይወቴ ውስጥ ራሴን ቻሌንጅ የሚያደርግ ነገር እያመጣሁ አይደለም ማለት ነው ይሄ ደግሞ ለሰው ልጅ ትልቅ ለመውደቅ ምክንያት የሚሆነው ነው ህይወትን ቻሌንጅ ካላረካት በስተቀር ጥንካሬን አታውቀው ሁሌም ዘና ብለህ የምትኖር ከሆነ ኮምፎርት ዞን ውስጥ ነው እየኖርክ ያለው። ተስማምተዋል ማለት ነው። ፌል ካረግ ግን አደቀልክ አንድ ያቺ ኮምፎርት ዞኗ ትንሽ ጋደድ ካለች ወደ ታች ከወደደች አፈር ያቺን ስሜት ፈራታለሁ። ግን አሁን ደግሞ የሚባል ነገር አለ፣ ሁላችንም የምንሰራው የምንለፋው መጨረሻ ላይ ኮንፈርታብል ለመሆን ኮንፈርታብል የሆነ ላይፍ ለመኖር ነው። ያንን ላይፍ ቀድመን ካገኘ ነው፣ ለምንድን ነው መጥላት ያለብን? አሁን ምን አለ መሰለ፣ የሰው ልጅ ፍላጎት ሳብጀክቲቭ ነው አይደል? እኔ የምፈልገው ነገር አለ፣ አንተ የምትፈልገው ነገር አለ። ለእኔ አሁን ፍላጎቴ ምንድን ነው? ለእኔ አሁን ኮንፈርት ዞን ምን ሊሆን ይችላል መሰለ፣ እኔ ያደግኩበት ላይፍ ስታይል አለ የልጅ ልጆች ማለፍ የለልባቸው። እኔ ያደጉበት ላይፍ ስታይል ከድሃ ቤተሰብ ነው የመጣሁት። ያንን ላይፍ ስታይል መስጠት አልችልም፣ መስጠት አልፈልግም። እኔ ያለኝ አማራጭ ምንድነው? ያለኝ አማራጭ አንድና አንድ ነው እሱ ምንድነው? ዛሬ እኔ የምኖረውን ህይወት ጊዜ ሳክሪፋይ አድርጌ ለእነሱ የተሻለ ላይፍ መስጠት ሊሆን ይችላል። ያ ነው የእኔ ኮንፈርት ዞን አንድ ሆነ ዛሬ ላይ አሁን ገጥሬ እንደዚህ በደንብ አድርጌ መስራቴ ለእኔ ምን ይጠቅመኛል መሰለ ቅድም እንዳልኩ አርባ አምስትና ሃምሳ ላይ በትክክል ተረጋግቼ ሪታየር አደርጋለሁ። ምክንያቱም ዛሬ እያደረኩ ያለሁት ምንድን ነው? እኔ ሳልሆን የእኔ መኖርን ሳይፈልግ ራል ሊሆኑ የሚችሉ ቢዝነሶችን፣ ሲስተሞችን ቢል እያደረኩ ለዛ ጊዜ ነው። ወጣት ነኝ። ወጣት በዚህ ዕድሜ ደግሞ ኮንፈርት ዞን የምፈልግ ከሆነ አለቀ። የዛኔ ነው የምትሸነፉ። ስታረጅ ኮንፈርት ዞንን ታጠዋለ ማለት ነው። አሁን ከያዝኩ አሁን ከያዝኩ አሁን ለምሳሌ አጋጥሞ ሊሆን ይችላል ብዙ ሰዎች ሁሌም ራሳቸውን ካሉበት ሲቾች ውስጥ መውጣት ይፈልጋሉ። ችግሩ ምንድን ነው? አክሽን ውስጥ አይገቡም። ልክ ሀምሳና ስልሳ ቤት ላይ ልክ ወይ ወደ ጡረታ ሲወጡ የዛኔ ሲጨነቁታል። ሌላኛው ደግሞ ማህበረሰቡ እንተዋል በወጣትነቱ ለፍቶ ለፍቶ ለፍቶ ልክ ሪታይር ሲያደርግ ቱር ሲያደርግ ነው ምትስ ክሩስ ቱር ሲያደረግ ታየዋለህ። የሆነ ሀገር ላይ ቤት ገዝቶ ሲኖር ታየዋለህ። የሁለቱ ልዩነት ምንድን ነው? እነዚህ ሰዎች በወጣትነታቸው የሚያጋጥማቸውን ቻሌንጆች ሁሉ አክሴፕት አድርገው ሪስክ ከወስደው እንትን ብሏል። እነዚህኞቹ ደግሞ ምንድነው ችግሩ? ዛሬ ነገ እያሉ ኮንፈርት ዞናቸው ውስጥ ተውጠው ቀርቷል። መዝናናት ባለበት ጊዜ ውስጥ ሊጨነቅ ነው። ይሄ ሰውዬ በጣም አሪፍ። በወጣትነት ኮንፈርት ዞን አያስፈልግም። በቃ ኮንፈርት ዞናችሁ ውጡ። የብዙ ስኬታማ የሆኑ ሰዎች ወይም ደግሞ ባለሀብትም ብትላቸው የህይወት ታሪካቸውን ሲያወሩ፣ ብዙዎች ጥያቄ ይጠይቃሉ። በቃ የሆነ ቆሎ ቆርጥሜ ውሃ ጠጥቼ ለምንድን ነው ሁሉም እንደዚህ ነው እንደ ብሎም ይጠይቃል። እኔ ከልጅነት ጀምሮ እንደዚህ አይነት አነቃቂ ነገሮችን እሰማለሁ እና ሰዎች ያለፉበትን ህይወት ሲነግሩኝ እሱ ያለፈበትን ህይወት ሳይሆን እየነገረኝ ያለ ብዬ ነው የማስበው። ይሄ ማይንድ ሴቱን ነው የጭንቅላት ጥንካሬውን ነው አሁን በህይወታቸው ሰክሰስፉል የሆኑ ሰዎችና ፌል ያደረጉ ሰዎች ሁለቱ ልዩነት ብታያቸው ምንም አይደለም። ጭንቅላታቸው አንድ ሰው ሲራብ ሲጠማ ፖዘቲቭ ማይንድ ሴት ያለው ነገ ያንን ነገር መቀየር አለው ብሎ የሚያስበው ሰውዬ ፎከስ የሚያደርገው የዛን የመራቡን አይደለም ያቺ የተራባባት ያቺ የተሰቃየባትን ወቅት ወደፊት ካለፈ በኋላ እንደ ታሪክ እንደሚያወራ አስቦ ዛሬ ላይ ገትሮ ይሰራል በደንብ አድርጎ ይሰራል ልዩነቱ ምንድነው ሰዎች ይህንን ህይወት ሳሳለፈን እንደዚህ የተሰቃየን እንደምናምን የሚሉት ችግራቸውን ለማሳየት እኔ አሁን ለምሳሌ መኪና ውስጥ ኖሬ አለሁ ብያለሁ አረብ ሀገር ሲሄድ ጉልበት ስራ ሰርቻለሁ አሉ እኔ በዛ ሰዓት ላይ ያንን ህይወት ሳሳልፈው ፎከስ አድረግ የነበረው በቃ ይህንን ነገር ፋሪስ እንደ ታሪክ የሆነ ቀን ላይ ታወራለህ ብዬ ስለማስብ ለራሴ ጥንቅ፣ ለሰዎች የማወራው ምንድን ነው? የማሳየው ችግሮችን አደለ። ማሳያቸው የማሳያቸው የጭንቅላቴን ጥንካሬነት እኔ በምን አምናለሁ? የሰው ልጅ ውጤታማ ለሆን መጀመሪያ የሚያስፈልገው ነገር ማይንድ ሴቱን ማስተካከል አለበት። ዛሬ ላይ መሰቃየት፣ ዛሬ ላይ ማዘን፣ ዛሬ ላይ ማልቀስክ አንተን ጠንካራ ነው ሊያደርግህ የሚገባው እንጂ ያ ስቃይ ያ ፔን አንተን አሸንፎ ተደብቀ እንድትኖር ማድረግ የለበትም ብያስባል። እና ሰዎች ብዙ ታሪካቸውን እንደዚህ ታሪካቸውን ሲናገሩ ስለበላው፣ ስለተራበው፣ ስለተራመደው ምናምን ነገር አይደለም የሚያወራ ሊነግርህ የሚፈልገው አንተን የሚጠቅም መስማት ያለብህ የጭንቅላቱን ስትንግዝ ማወቅ ነው ያለበት። ለዛ ነው ለካ ይህንንም ማለፍ ይቻላል የሚለውን ስሜት መውሰድ አለበት። ደግሞ እንደ እውነታው ስናየው እኮ የትኛውም ስኬት ያለልፋት ይመጣል ብዬ አላስብም። ስለዚህ ሁሉም የየራሱ ልፋት አለው። አንተ የለፋኸው ለምሳሌ ከዩኒቨርሲቲ እንደተመረክ አንድ ዓመት ቆይተ ነው ወደ ውጭ ሄድከው አይደለ? ወደ ሳውዲ አረቢያ ነው ወደ ኳታር? አሁን አንተ ችግር ስትናገርም ስሰማ መኪና ላይ መኖር መኪና ውስጥ መኖር ሊሆን ይችላል። ከዛ ደግሞ ቢች ዳር ይሄ መዝናናት ነው ይመስላል፣ ግን ችግር ነው አይደል? ችግር ነው ምክንያቱም ቤትህ ነበር መታጠብ የነበረብህ፣ ቤት ውስጥ ነበር መኖር የነበረብህ። እዛ አካባቢ እዛ ሀገር ላይ ከነበረው ህይወት አንጻር ያንተ ችግር ነው የሚባለው። ኢትዮጵያ ውስጥ ስትመጣ ደግሞ ጎዳና መውጣት ሊኖር ይችላል፣ መለመን ደረጃ መድረስ ሊሆን ይችላል። ሁሉም የየራሱ ሸክም አለው። የራሱ ችግር አለ። ያንን ችግር ካለፈ ብቻ ነው ስኬታማ የሚሆነው የሚለውን ለማሳየት ለማሳየት እኔ እኮ ፋሪስ አሁን ዛሬ ላይ ምን አይናገርም ብለ ብትባል፣ ፋሪስ እርቦኝ እርቦኛል ብዬ አልነግርም። የዛሬ አራት አምስት ዓመት በኋላ ያ ነገር ካለፈ በኋላ ግን እንደዚህ አይነት ነገር አሳልፈ ያለው ብዬ ነግርሃለሁ፣ ነው አሁን ለምሳሌ እውነቱን ካታር ላይ መጀመሪያ ስራ ሲጀምር ጉልበት ስራ ነው ስምር። ከቤት ሰወጣ እናቴ ተሰቃይታን ያሳደገችኝ ከቤት ሰወጣ ሶፋ አድርጌ ነው ምክንያቱም እሷ አዝና ተከፍታ ማየት አልፈልግም እኔ ጉልበት ስራውን አክሴፕት ያደርኩት እኔ ነኝ። ለእናቴ ግን ያ ጉልበት ስራ ተቀባይነት አልነበረው። እኔ ሱፌን አድርጌ ነው የሚሄደው። እኔ ጉልበት ስራ እንደምሰራ ካወቅኩ ከእሷ ጋር ውጭ ብለን ልንጨቃጨቅ ነው። እንደ ዛሬ ጉልበት ገባ። የእኔን አስተሳሰብ ልትቀይረው ያለኝ አማራጭ ምንድን ነው? እሷ የምትፈልገውን አይነት ሰው እየሆንኩ እንደሆነ ማሳየት ነው። እና ሱፍ ለብሰህ ወጥተህ ከዛ ቱታ ይቀይራል። ሃርደስት ፓርት ቀለም ነበር። ይሄ የጋዝ ፓይፕ ነበረ፣ ቀለም ይቀባ ነበር። እጅ ምናምን ቀለም ነው እሱን ለማጥፋት በጋዝ የምትታጠበው ማታ ላይ ሲሄድ። ቀለም መቀባት ነው ስራው። የጋዝ ፓይፖች አሉ ህንፃ ላይ የሚገነቡ ያ ካምፓኒ ጋዝ ፓይፖቹ ነው የሚያደርገው። እኔ ለአንድ ሀበሻ ልጅ እንትን ሳፖርት ሆኜ ነው ረዳት ሆኜ ነው እና ቀለም ምናምን ይቀበል። አሁን ምሳ ሰዓት ላይ ምናምን ካርቶን አንጥፈን ነው እንትን የምታደርገው። ለእኔ ምንም አይደለም። አሁን በዛ ሰዓት ላይ ምን እንደማስብ ነገር በጣም ይሄን ታሪክ አንዳንድ ስናፕ አድርጌ እንደ ፎቶ አድርጌ ያስቀምጣቸዋሉ። እኔ ታሪካቸው በኋላ አወርዋለሁ ብዬ ስለማስብ ማለት ነው እንደምታልፎ ታውቀዋለሁ እንደማልፈው አውቀዋለሁ። የኔ ምንድነው ትልቁ ነገር ችግር ውስጥ ባለውበት ሰዓት ላይ ችግር ችግር ውስጥ ነኝ ብያለ ነገር ችግሩን ለማለፍ ብቻ ነው የምትጥረው። ችግሩን የተናገርኩት ቀን ነው እኔ የተሸነፍኩት። ግን ችግርን አለመናገር የሚመከር ነገር ነው ማለት ሰው እንዲያግዘህ ማድረግ አያስፈልግም። ወይስ የሚነገርና ማይነገር የሚነገርና ማይነገራለ ለማን መንገር እንዳለብህና ለማን መንገር እንደሌለብህ ግን በሚገርም ሁኔታ አሮን ነው ፈጣሪ ረድቶኝ ይሁን አላቅም። አንዳንዴ በጣም ከባድ የሚባሉ ችግሮችን ሶልቭ ሳደረጋቸው ያለሁ ለራሴ ስክገእስንትን እስከምል ድረስ ነካ ይህን ያህል አቅም አለኝ። ግን በቃ ከዛ በኋላ ነው እኔ እንዲያውም በጣም ጭንቅላቴ ላይ ማመን የጀመርኩት በቃ የሰው ልጅ ከምንም ነገር በላይ ከምንም ነገር በላይ ማስቀደም ያለበት አስተሳሰቡ ነው። ማይነት ሴቱ ብዬ እንዳሰብ የሚያደርጉኝ ነገሮች እንደዛ ናቸው። ወደ እዛ ነበረች። እሷ የቤት ሰራተኛ ነበረች፣ እናቴ እሷ ነበረች። እሷ ጋም ገባሁ እንግዲህ እንዳልኩ ያው ሶስት ወሩ አሃ፣ ይሄ ነገር እናቴ ስላለች እንደ ሰው የተሰቃየው አይደለም ብዬ ነው ጉልበት ስራውን የገባሁት። ይገርማል ማለት የቀን ስራ መስራት፣ ከዛ መኪና ውስጥ መኖር፣ ከዛ ብዙ ችግሮችን ማሳለፍ፣ ለማንም አለመናገር፣ ይሄ ሁሉ ነገር ወደፊት አንድ ቀን አልፎ አወራዋለሁ ብለህ ስለምታስብ ነው። እያወራው ነው በጣም ነው የሚገርመው ደስ የሚለው። አሁን እንግዲህ ካምፓኒዎቹን ከከፈትክ በኋላ እንደዚህ አይነት ጥንካሬዎች ውስጥ ከገባህ በኋላ ከሰራተኞች ጋር ያለ ግንኙነት በደንብ መነጋገሪያ ሆኗል። አደላ በቃ ስራ ያለም አይመስልም እኮ ነው እንትን ስራ ያለም አይመስልም፣ ጨዋታ ነው መቃለድ ነው። እና መቼ ነው የሚቆጣቸው ግን? ትቆጣለህ እስቲ በጣም የተቆጣኸው ጊዜ የምታስታውሰው ማኔጅመንት? እስኪ እንደዚህ ነው አሁን። እነዚህ ምንድን ነው መሰለህ፣ ያው ከእነሱ ጋር ክሎዝ ትሆናለህ፣ እንደዚያውም ሆነ ደግሞ ሲያጠፉ፣ እስፔሻሊ ከነሱ ከሚጠበቁ በታች ፐርፎርም ሲያደርጉ፣ የሆነ ነገር ሲያደርጉ ትቆጣለህ። አሁን ለመጨረሻ ጊዜ የተቆጣኸው መቼ ነው? ከዛሬ በፊት ከሳምንት በፊት። ቲሙ አንደርስታንድ ማድረግ ያለበት ምንድን ነው፣ እኔ አለቃቸው ሳይሆን ጓደኛቸው። ግን ጓደኛም በሆን ደግሞ ለእኔ ነው የሚሰሩት። እኔ ካምፓኒ ውስጥ መስራት እስካለባቸው ድረስ አንደኛ ቤተሰባዊ ሪሌሽንሽፕ መኖር አለበት። በዛ ላይ የተቀጠረበት ስራ ደግሞ ዲሊቨር ማድረግ አለበት። እነሱን ማኔጅ ሳደረጋቸው በፍራች አይደለም ማ ቀደስ ብሏቸው የሴንስ ኦፍ ቢለም የኔ ነው የኔ የራሴ ካምፓኒ ነው ብለው እንዲያስቡ አድርጌ ነው እንትን ምላቸው። ብዙ ጊዜ ፋይር ብዙ ጊዜ አላደርግም። እንዲሁም ብዙ ልጆች አሁን ከኔ ካምፓኒ ላይ በጣም ከባድ ካልሆነ በስተቀር አላባረርም። የሚቀየር ከሆነ ድል ሰጠዋለሁ። እኔ ካምፓኒ ውስጥ የማልፈልገውን ሰራተኛ ለንገር። እኔ ብዙ ጊዜ ስቀጥር ሲቪያ ላይ፣ በነገራችን ላይ እኔ ለሰው ልጅ የተማረው መማር ራሱን ይዞን ለሚመጣ መማር ምን ያደርጋል መሰል፣ መማር ነገሮችን አውትሳይድ ኦፍ ቦክስ እንድታስብ ያደርጋል። ግን ያ መማር ከአቲቲዩድ ጋር ከፖዚቲቭ ማይንድ ሴት ጋር አብሮ ማሄድ ከሆነ ለአንተም ለሚቀጥር ካምፓኒም ሸክም ነው። እኔ ከመማሩ በላይ ሁሌም የማየው ነገር የሰውን ኢነርጂ ነው። በጣም ጎበዝ ሆኖ ግን የሰራተኛውን ጭንቅላት የሚበርሰው አልፈልግም። ከአቅሙ በላይ ኢነርጂውን ነው ማለት ነው ማለት ነው። ኢነርጂ አዲስ ካምፓኒ የምትፈጥር ከሆነ አዲስ ቢዝነስ የምታመጣ ከሆነ የምትመራበት መንገድም ከዘመኑ ጋር የዘመነ መሆን አለበት። በዱሮ መንገድ የምትሰራ ከሆነ ለውጥ አይመጣም። ቲክቶክ ላይ ብዙ ጌም ትጫወታላችሁ ከሰራተኞች ጋር እና በጣም የገረመኝ አንድ ጌም ድምፃቸውን በደንብ ነው የምታውቀው፣ ማለት እነሱ ሰላም ሲሉ አንተ ስማቸውን ትጠራለህ። ይሄን ያህል ድረስ ነው እንግዲህ የምታውቀው ሰራተኛህን ማለት ነው፣ እና ምን ያህል ካንተ ጋርም ደግሞ ያላቸው ግንኙነት ምን ያህል ጥብቅ እንደሆነ የሚያሳይ ነው። አሁን ልፈትን አሰብኩ። ድምፃቸውን አሰማሃለሁ የሰራተኞች ከዛ በኋላ አንተ ደግሞ ታውቃለህ ማለት ነው። ሰርፕራይዝ ሊያደርጉ እዚህ መጥተዋል። እሺ ያሁን የመጀመሪያ ሊገባ ነው

በጣም ያዘንኩት የኔ ስም ባለማወቅ ሮዳስ፣ ሁለተኛ ጊዜ አሁን ማለበቁ አሁን ማወቅኳት፣ ባለፈውም ስቻታል። በጣም እናመሰግናለን። እንግዲህ ስለ አንተ በደንብ ግን አንድ ነገር ልንገር፣ እነዚህን ሶስቱንም ቲሞቼ በአመት ውስጥ ሁለቴና ሶስቴ ነው የማገኛቸው። የአዲስ አበባ ቲም ነው ያን ያህል፣ የዱባዩን ቲም አንዱን ይስ አላደርግም ስንት ሰራተኛ ነው ያለህ? ቆይ ሁለቱ ጭማሪ አቴንክ ወደ ሰባ ምናምን ሰራተኛ ነው እኮ። ከዚህ ሁሉ ሰራተኛ ድምፅ ማስታወስ ማወቅ ራሱ በጣም ለሰራተኞችህ የአንተ ነዳጅ እንደሆኑ የገባህ ይመስለኛል። ለዛ ነው በጣም ትኩረት የምትሰጠው። ሀብታም የሚያደርጉኝ እነሱ ናቸው። ይህ እኮ በነገራችን ላይ ምንድን ነው የሚባለው ነገር ዩር ካስተመሪ ዘ ኪንግ ምናምን የሚባል ነገር አለ አይደለ? እንትን ላይ ለአንድ ኢንተርፕሮናል ወይ ለሰራ ሰው ደግሞ ስታፎችህ ናቸው ጎበዝ ስታፍ እስካለ ድረስ ሀብታም ትሆናለህ። ጎበዝ ስታፍ እስካለ ድረስ ሰክሰስፉል ትሆናለህ። ሰነፍ ሰራተኛም ካለህ እንደዛው። ለዛ ነው አሁን በቅርቡ እንዳየሁት ብሮከር ኦፍ ደይር ተብለህ ተሸልመሃል። ኢንተርናሽናል ደረጃ ማለት ነው፣ ኢትዮጵያዊ ሰውዬ ማለት ነው። በጣም ነው ደስ የሚለው። ፋሪሶ እዚህ ስለመጣህ ደስ ብሎኛል። እንደው በመጨረሻ ያልጠየቅኩህ ግን መናገር ነበረብኝ የምትለው ካለ ልስማና እ አንድ ነገር ማለት ፈልጋለሁ። አሁን ያለፉትን ቀናቶች ላይ ብዙ ጊዜ ሶሻል ሚዲያን እኔ አደለም ያውት ቲም አለኝ እነሱም የሚልኩልኝ ምንድን ነው አስፈላጊ የሆኑ ሜሴጆችን የሚልኩልኝ፣ ይሄ ሜሴጅ እንዴት ነው ሌሎቹን ፊልተር አድርገው ነው እንትን የሚሉት። ና ብዙ ጊዜ የሚመጡት ምልክቶች እርዳኝ ሆናን ይባሉ ብትረዳ ደስ ይላል። ግን እንደ ኢትዮጵያ ደግሞ ብዙ የሚረዱ ሰዎች አሉ። ግን እኔ ብዙ ጊዜ አቅም ያላቸው ሰዎች ምን እንዲያደርጉ ፈልጋለሁ መሰለህ? እኔ ሰራተኛዬን ስቀጥር እንደሚጠቅመኝ ካላወቅ ካላመንኩበት በስተቀር አልገጥሩም። እርሱም ያው አንተ እንደምጠቅመው ካላወቀ እኮ መቶ አይቀጠርም። እንጂ እርዳታ የሚጠይቅ ሰፖርት አርገኝ ቤተሰብ እንደዚህ ነው የሚለው ብዙ ሰው አለ። ማንን ረድተ ማንን አትረደ? ያለህ አማራጭ ምንድን ነው? ትተውና እንደ ካምፓኒ የምታደርገው የእርዳታ ጊዜ አለ። ግን ብዙ አቅም ኖሯቸው ችሎታን ኖሯቸው ኢቭን ስራ የሚጠይቁበት መንገድ ልክ አይደለም። እኔ ጋ እኔን ፋሪስ ፋሪስ ካምፓኒ ውስጥ መቀጠር የምትፈልግ ከሆነ አቅሙ አለኝ ብለህ የምትፈልግ ከሆነ እኔ የምፈልገው ከአንተ አንድናድረው እኔን ምን ምን ያህል ልጠቅመኝ እንደምችል አሳየኝ። ምክንያቱም ከሶስት ቀን ነው ከአራት ቀን በፊት አንድ ልጅ ቀጥር ያለው እንደዚህ አይነት ኮንሴት መልእክት ላከልኝ። የሆነ መልእክት ላከልኝ። የላከው መልእክት በጣም አጓጓኝ እንደልኩ እራስ ወዳድ አደረኝ። እኔን ሊቀይረኝ ካምፓኒን ሊያሳድግ የሚችል ሰው ከመጣ ወደኋላ አለ ኢሚዲየት ነው የደወልኩለት ሰው። እስፔሻሊ አቅም ያላችሁ ልጆች፣ አሁን ሶሻል ሚዲያ በጣም ቀላለሁ። የትኛውንም ካምፓኒ ሰው ማግኘት ትችላላችሁ። ግን ያንን ግለሰብ የምጠቅሙበትን መንገድ ንገሩት። ትረስት ሚ አይኑን ሳያሽ ይደውልላቸዋል። አይኑን ሳያሽ ያገኛቸዋል። ደስ ብሎኛል፣ ፋሪሴ እዚህ ስለመጣ ደስ ብሎኛል። እንግዲህ የምታስባቸው ነገሮች ተሳክተው እንግዲህ ቢሊየነር ትሪሊየነር ሆነ ከዛ በኋላ ተመልሰን ደግሞ ሌሎች ወጣቶችን ለማነቃቃት እንገናኛለን። 20 30ን እያያችሁ እያያችሁን ያላችሁት እንግዲህ ዛሬ ከፋሪስ አብዲ ጋር ጥሩ ቆይታ አድርገናል። እንደተማራችሁበት፣ ራሳችሁን እንዳያችሁበት ተስፋ እናደርጋለን። አሁንም ፕሮግራማችን ይቀጥላል። መልካም ጊዜ።